ፊትለፊት የተጋፈጥነው ያውን እኮ ያን ኮልኮሌ ቂጣ ሲዘው ነው የሚነጋገሩ ቴንክ ዩ ስለዚህ ይኸውልሽ ይሄ ማንም ደደብ አውራና አንቺም ተነስተሽ እንደዚህ አይነት ጥያቄ ሁለተኛ እንዳልሰማሽ ለጌማ ፊውቸራላችሁ እኛማ ፊውቸራችንንማ እድሜ ለመንግስትሽ እኔ የሆነ ነገር ልበልሽ እራስሽን እንደ ጨዋ ለማድረግ የምትሞክሪውን ነገር አቁም ለምን መሰልሽ አንቺን እኔ ነኝ የመከርኩሽ አንቺ እኮ እዚህ ጋር ቂጥሽ እንድስታነቃንቅ ምን ነበር ያልኩሽ? ትዚልሽ አዳምጪኝ። ምን ብዬሽ አለው? ማን ያስቆመሽ? ካጉል ካጉል ቦታ ነው ያደለም። ናይን ለምሳሌ አሁን አዳምጪኝማ፣ አዳምጪኝ ለምሳሌ አሁን እዚህ ላይ አንዳንድ ነገሮችን እራሱ መሰዳደብሽ እንድታቆም ያረኩሽ መልስ እንዳሰጭ። ምክንያቱም ከግለሰብ ጋር መጣላትና ከመንግስት ጋር ምንም እንትን የለሽም ሪዝን የለሽ። እዚህ ጋር ወጥተሽ አንቺ አንቻ ክልስ እኔ ሁሌ ደውዬ እናገርሻለሁ። ስቶፕ፣ እዚህ ጋር ቁም፣ እዚህ ጋር ቁም ይልሻል። ምክንያቱም ያንችን ማንነት ለነገ ፊውቸርሽ ይጎዳሻል። በግልሽ የምታደረጊው ነገር ነው የሚጎዳሽ። እንደ ህዝብ ግን በጋራ የምታደረጋቸው በሃይማኖት ሆነ ፖለቲካ፣ አዳምጪ፣ እኛ ይኸውልሽ እንደግል ግል የተጣላ ነው። እኔ መኮሱ ነው ምለሆን እኮ ስለ ሀገር እኮ አይደለም ሞሮ እኮ እኛ በግል የተደራረስ ነው ነገር የለማ። እኛ አፍ ውስጥ የገባ ነው። አዳምጪማ አዳምጪ እኛ ዛሬ የተጠመድ ነው። እና ምንሰደደው እንዳታስገጭ ምንሰደደው ምንሰደበው የራሳችን አላማ ስላለና ፍለፊት ስለምንናገርና ስለምንታገር ነው። አለ በግል ችግራችን እኛ ስራ አለን። የራሳችን ኑሮ አለን። የራሳችን ቤተሰብ አለን። ማንም ቤታችን መጥቶ የነካን የለን። እዚህ ሶሻል ሚዲያ ላይ ያሉት እንደ እኔም እንደ የሆነ የሚያሉ ሰዎች፣ እኛ ግን የተነካ ነገር ስለነካን ለውጥም ስላመጣን፣ ኦኬ ዛሬ ለውጥ መጣ ተብሎ ሰክሰስ ባይሆንም ለውጥም ስላመጣን ብዙ ጠላቶች አሉን። እኛ ለመግደል ተይ መሳደብ አይደለም፣ አድማ ማቀነባበር አይደለም። እኛ ብንጠፋ ሻማ የሚያበሩ በጣም ብዙ ሰዎች አሉ፣ ማህበረሰቦች አሉ። ገባሽ? ስለዚህ እንደዚህ አይነትም ነገር ሁለተኛ እንዳልሰማሽ። እኛ ፊውቸር ያለን ሰዎች ነን። ልጆች አሉ። አዳምጪኝ። ሁለተኛ ገባሽ እኔ ፊቸር አለ ልጅ ያለች የልጅ ልጅ ያለች ቆንጆ ልጆች አሉ። ስለዚህ ሁለተኛ እንዳልሰምሽ በጣም ፊቸር የላችሁም ራስሽን እንዲ እንዲያርገሽ መጀመሪያ ራስሽን መጀመሪያ ራስሽን ቆጥ ተንፍሳ እንደ ጂጂ እድግልጽጫ ቻዩ ኦኬ፣ ጨርሽ። እኔና እኔና አንቺ እናወራለን። ሁሌ እኮ ስናወራ እንደዚህ ነው፣ እሷ ብቻ ታወራና ከዛ ያበቃል። በቃ እኔን አውሪኝ ልስማሽ እኔ በዚህ በፖለቲካው ምናምን አይደለም የምለው። አሁን ለምሳሌ እንዲህ ከሰው ጋር በመመላለስ ስንጣላ ምን ስንል ያኛው ቪዲዮ ተቀርጾ ከዛ ነገ ስናየው አይደብንም ወይ ነው ያልኩት። እኔ የኔን ከጠየቅሽ የኔ ብራንድ ብራንድ ስለሆነ ያዝናናኛል። የኔ የሌሎቹን አያገባኝም። ዮኒ ማኛን ከጠየቅሽ የተቀረጹት በሙላ ብራንድ ናቸው። አሳትሜ ሸጠዋል። አሁን እሷ ስለማትሰማኝ ነው እንጂ ኔ ገብቶቻ ለመሰለሽ ይውልሽ ወንድ ልጅ እና ሴት ልጅ ልዩነቱን ልንገርሽ፣ ኢሞሽን ኮንትሮል ማድረግ እንችላለን ንግግር ላይ። ሴቶች የሆነ ሰው ለማስቀናት የሆነ ጋሄዳሉ፣ የሆነ ሰው ለማስቀናት የሆነ ይዛሉ፣ የሆነ ለማስቀናት የሆነ ይጨብጣሉ። የሴት ችግሩ እሱ በራስ ሆኖ አስቦ አልሞ መናገር ላይ በጣም ብዙ ጊዜ ሴቶች ፋውል ሲሰሩ አለው። ለምን በይ እዚህ ሶሻል ሚዲያ ላይ በጣም የሚደብሩት ካየሽ ሴቶች እንጂ ወንዶች አይደሉ። አየሽ ወንዶቹ ካየሽን ሞጣ ይመችሻል፣ የፈለገውን ቢል እኔ ይመችሻለሁ። ሌላ ሴቶቹ መጠው በስሜት ሲያወሩ ግን ይ ብለች ነው ምታ። እስቲ እንነጋገር ሶሻል ሚዲያ ላይ ማነው የደበራችሁ የወንዶች ንግግር ወይስ የሴቶች ንግግር? የሴቶች ንግግር ነው የደበረው ሰው ለምን ካልሽኝ በኢሞሽን ስለምትመጡ ተናዳችሁ ስለምትመጡ የምትናገሩትን ንግግር መቆጠብ ፊልተር ማድረግ እንኳን አትችሉም። ዝ ፕራብለም። ስለዚህ ሰው ማየት ያስጠላው ሴቶችን ነው። እውነት ለመናገር ሴቶችን ማየት ጠልቷል ይባላል። በ ለዛ ነው አሁንም የምናገረው ቆሙ ብሎ ማሰብ ሴቶች ስትናገሩ በስሜት አታርጉ በኋላ ምክንያቱም ማሸነፍ የሚቻልበት ነገር የለም እኔም እኮ የምልክ እሱና አሁን እኮ እሷም እኮ ምን ትለኛለች መሰላ አንዳንዴ የሆነ ቦታ እንኳን ስትሄጂ ኢቨን ሰርች እንኳን አድርገው ስመጪ መጥፎ ነገር ስለአንቺ መምጣት የለበትም እኮ ብላ ትመክረኛለች እኔ እኮ ከዛ አንግል ነው እየጠየቅኳት ያለ ትክክል ትክክል ከምትመክረኛ አንግል ነው እንጂ እኔ ስለፖለቲካ ፖለቲካ ስላ የአንቺ አካሄዳውን በጣም ሰው ይወደዋል ኪዱ መልካም ሴት ናት እያሉ መልካም እኔ በሳቅ የሚገለው ከእንትና ጋ ሲያማት ነበር። ፊት ለፊት ነው የጠየቅኩሽ። ዋሽቻለሁ፣ እንዲ እንዲህ ያስብ ነበር ስለአንቺ። አላልኩሽም ብያለሁ። አላልኩ ፊት ለፊት ነው የምልሽ። ገባሽ? የምዞረው ነገር የለም እ በዛ በዚህ በዚህ የማደርገው ነገር የለም። ፊት ለፊት ይሄን አስብ ነበር ስለአንቺ። ግን ሳይሽ ምን አልኩት? በጣም አሪፍ ልጅ ነሽ፣ እንደዚህ አይነት ነገር የለብሽም። አምግላድ ብዬሽ ነው ያልኩት። አምግላድ የለብሽም እንደዚህ ግን አስብሽ ነበር። ጀርባ ላይ እንኳን አንቺን ጩጫዋን ማለት ነው። በመንግስት ደረጃ ነው እኔ በጠረባ በፊት ጠረባ ምጠለው ሶ እዚህ ጋር ፕሌስ ፕሌስ አንድ ነገር ልበል። እኔን ብዙ ስላስጨነቃችሁኝ እፎይ እፎይ እፎይ እያላችሁ ስለሆነ የሆነ ነገር ልበል። እኔ ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን ከኦርቶዶክስ ከፈለግን ከፕሮቴስታንት፣ በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አደለም ጥላቻ ብዬ እውነቴን ነው። ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አደለም ነብዩ መሐመድን ገና እንድታፍሩበት አረጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም አትል እውነቴን ነው የምለው። ነቢዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ፣ የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ። የሚያከብሯቸው ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን አብ ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከሕይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለ? ሙስሊም አይደለም፣ ምን አገባ እኔ ራሱ በዛ ጉዳይ አይገባኝም ነበር። ስለ አልገባኝ ቀባጥር የነበረ አንድ ሚሊዮን ፎሎወር አሳጥቶኛል። ሐቁን ነው መነግራችሁ በእፎይ ሚስቴክ ያረከው ወንድም ልንገር ጎበዝነ መጽሐፍ ቅዱስ ታውቃለ፣ አክብረ ነው በፍቅር መስበክ አለብ፣ በፍቅር መስበክ አለብ። በእስልምና ላይ ትችት ስትሰጥ በፍቅር ጥያቄ ካለ በፍቅር አድርገው ምክንያቱም እውነታቸውን ነው። በኦርቶዶክስ ብለን እንትናን አሳስረ ነው የለን። ኮመንት አታጥፉ ፕሊስ። ለምንድን ነው የምታጠፉት ኮመንት? አብሮ ማንም የፈለገውን መጻፍ ይችላል እንዴ። ማን ነው ስሙን አሳስረ ነው የለ እንዴ? ማን ነው ልጅ ያሬድን አሳስረ ነው የለ እንዴ? ኦርቶዶክስን ተሳደበ ብለን በህግ ይጠየቅ ተብሎ ታስሮ የለ እንዴ? የለም እንዴ ለምንድን ነው ፍርደ ገምድል የምንሆነው? ለምን ፍርደ ገምድል እንሆናለን? ስለዚህ ሙስሊሞችም ነቢዩ መሐመድን ገና እንድታፍሩበት አርጋለሁ ብሎ መናገር ከባድ ከመሆን ከባድ ነው። እናንተም ማርያምን እንድታፍሩባት እናደርጋለን ቢባል ዝም ትላላችሁ? የተናደዱ አሉ፣ ደግሞ በህግ ይጠየቅልን ያሉ አሉ። ይሄ ዝም ብሎ ተከ ይሄ ዝም ብሎ ተከታዩ እንገላለን ምናምን ይላል። ኡስታዞቹን ሰሙች ያለው ኡስታዙ አቡኬ ሲናገር ሰምቼዋለሁ። በህግ ይጠየቅልን፣ ህግ ይዳኘን ብለዋል። በህግ ይጠየቅ ነው የተባለው። ስለዚህ ቆም ብለን እናስብ። ማርያምን እንድታፍሩባት እናደርጋለን ቢባል አንድ ኦርቶዶክስ ዝም አይልም። አንዋሽ ፕሊስ። ስለዚህ ለሙስሊም ነቢዩ መሐመድን አክብሩላቸው። ለነሱ ተመችተዋቸዋል። ለነሱ የእኛ መልእክተኛ ናቸው ብለዋል። ለሳቸው ህይወታችንን እንሰጣለን ብለዋል። ይከበርላቸው እዛ ቱማሽ ቱዋስክ ይህ መጥፎ ጥያቄ ነው። አክብሩ እንትና ውደዱልን አላሉ፣ ተቀበሉልን አላሉ፣ የእኛውኑ አላሉ። አክብሩልን፣ በቃ ነብያችንን አትንኩብን አሉ። እነዚህ ሰዎች መብት የላቸውም ወይ ታዲያ? ምኑ ነው እምነት? ስለዚህ እባካችሁ በማይሆን ነገር ላይ እየገባል እኔ ስህተት ሰርቻለሁ። እኔ እንዲያው ያልኩት መስዋዕት ይሆናሉ ላልኩት ዋጋ አስከፍሎኛል። በቃ ነብያችንን አትንኩብን ብለዋል ሙስሊሞች፣ አትንኩባቸው። ማስተማር ከፈለጋችሁ መጠየቅ፣ ማስተማር አትችሉ። መጠየቅ ትችላላችሁ፣ ማስተማር አትችሉም። ለምን ሙስሊም አደለህ። ሙስሊም አደለህም። ዩርና ሙስሊም ኡስታዝ አደለህ ሼክ አደለህ እስልምና ማስተማር አትችልም። መጠየቅ ግን ትችላለህ። አንድም ሙስሊም ክርስትና ማስተማር አይችልም። መጠየቅ ግን መብት አለው። መጠየቅ ይችላል። የፈለገውን ጥያቄ አንድ ሙስሊም መጥቶ ለክርስቲያን መጠየቅ ይችላል። መከባበር ይኑረን። አለበለዛ እየወረደን እየወረደን እየወረድን፣ ሌላ ነገር ይመጣል። ስለዚህ እኔ እፎይ እምልህ ለዛ ንግግር ይቅርታ መጠየቅ አለብህ፣ ለዛ ንግግር ነቢዩ መሐመድን ሰለላ አለይ ወሰለምን እንድታፍሩባቸው አደርጋለሁ ያልከው ንግግር አብሶሉሊ አብሶሉሊ ይቅርታ መጠየቃለህ። ስህተተኛ ነው። የሚኮሩባቸው እንጂ የሚያፍሩባቸው ነቢይ የላቸው ስታ ስታ ነው። አይሆንም። የፈለገ ኦርቶዶክሱን ከቀኔ የሚለየኝ የለም። ጥላዬን ከፈለግ ኦርቶዶክስ የሚኮሩባቸው ኢን ቢሊየንስ የሚከተላቸው ነቢይ እንጂ አንተ እንደምትለው የሆነ ወረቀት እያመጣ ያዙ ልቀቁኝ የምትልበት መንገድ አይደለም፣ አይደለም። ይሄ አወቃችሁ አወቃችሁ ስትባሉ ያዙ ልቀቁኝ የምትሉን ነገር በጣም ይደብራል፣ ይደብራል። እፎይ ለዚህ ንግግር ይቅርታ ጠይቅ። ትክክለኛ አይደለም፣ አላግዘም በዚህ እኔ አላግዘም። ይቅርታ ጠይቅ። ይሄ ነብያቸው አያፍሩባቸው ቅድስት ድንግል ማርያምን አንተ አታፍርባትም፣ ክርስቶስን አንተ አታፍርበት አታፍርበትም። ስለዚህ እነሱም ደግሞ በእምነታቸው ነብዩ መሐመድን አያፍሩባቸው ስለዚህ እባካችሁ እባካችሁ እያስተዋላችሁ ይሄ ሰው ይቅርታ ይጠይቅ። በይቅርታ ያምናሉ ሙስሊምም ሆነ ክርስቲያኑ፣ ይቅርታ ስንባባል የኖር ነው። ሰው ልጅ አይሳሳትም ማለት ሁላቸው፣ እኔም ተሳስቻለሁ አልኳችሁ። በምን ያህል ደረጃ ሙስሊሞች ነብዩ መሐመድን እንደሚወዱ በጠንቅቅ አሳውቀውኛል። በቃ ይወዷቸዋል። ምንም ማድረግ ማንም ቢመጣ ነብዩ መሐመድን እንደ መልእክተኛ ከመቀበል የሚያግዳቸው እዚህ ዓለም ላይ አታመጣም። ብሪንግ ያልሞከረ ሰው የለም። ግን በቃ ይወዷቸዋል። በእስልምናቸው መገለጫ ነብዩ መሐመድ ናቸው። በምን ታደርገው? መብታቸው አይደለ እንዴ ፎዋት? ለምንድን ነው የምንከራከረው? ለምን ብለ እንዴ? የሆነ ፒክቸር ያልነበር ነበር እንዴ ቅድስት ድንግል ማርያምን እንዳጨሰች አድርገው እንደደነሰች አድርገው በራቁት አድርገው ሲያርጉ ይሄ ሰው ተገኝቶ ይገደል እያላቸዋል ነበር እንዴ ስትሉ አልሰማውም፣ አላየው። የኛኛ ሲሆን ትክክል፣ የሌሎቹ ሲሆን ስህተት። ሙስሊሙ ገዳይ ነው ብሎ እንደገና ስሙን ማጥፋት ታቡ እንጂ ሙስሊሙ አግብት ተጋብቶ የሚኖር አይደል እንዴ ከኦርቶዶክስ ጋር? ለምንድን ነው እንደ መጥፎ ምጣ? ኦርቶዶክስ ጋር ቤተሰብ አይደለን እንዴ? ከፕሮቴስታንት ጋር ቤተሰብ አይደለን እንዴ? ስለዚህ ለዚህ ንግግር እርግጠኛውን የልንገ ስለጠየቃችሁኝ አስሬ ስለጻፋችሁ ሚሊዮን ጊዜ ስለጻፋችሁ ነቢዩ መሐመድ የእስልምና መገለጫ ናቸው፣ የክርስትና አይደሉም፣ አይከራከሩም። የእስልምና መገለጫ ናቸው። ነብዩ መሐመድ አራት ነጥብ። ይህንን አክብርላቸው እነሱም ያከብረዋል። ሰው ፕሊዝ ፕሊዝ፣ እፎይ የተናገርከው ቃል በቃል ስለሰማው ነው። ገና ነብዩ መሐመድን እንድታፍሩበት አድርጋለሁ ብለን የተናገርከው እና አንድ የምትወደው እመብርሃንን እንደዛ ቢለኛ አንድ ሰው የሚሰማኝን ስሜት አስቡት። እንደ ኦርቶዶክስ ልጅ አንድ ሙስሊም መጥቶ ቅድስት ድንግል ማርያምን እንድታፍሩባት ነው የማደርገው ብሎ ቢል የሚሰማችሁን ስሜት አስቡት። ለአንድ ሰከንድ ተው፣ የሰው አቃት ውሰዱና ይቅርታ ጠይቅ። ሙስሊም በእምነታቸው ይቅርታን ይቀበላሉ። የይቅርታ ሰዎች ናቸው። ኦርቶዶክሱን በለው፣ ፕሮቴስታንት በዚህ በጊዜ ግን ላደንቃችሁ የምፈልገው ልዩነት ቢኖረንም፣ ፕሮቴስታንቶች እጅግ አድርጌ ያደንቃቸዋል። ቃላት የማይሰብራችሁ ብረቶች ናችሁ። በዚህ ማን ምን አለ ብላችሁ ማትጨነቁ ናችሁ። ሰው ፕሮቴስታንት አንዱ ላይም ሲዝት አይቻላቅም አንቨርሲን ዋን ምንም ብትል ፕሮቴስታንት ምንም አይነት ዛቻዎች እኔ ሰምቼ አላቅም። ፕሮቴስታንት አንቨርሲን ዋን እና ሙስሊምና ክርስቲያን ግን ከድሮ የነበረ እምነትም ስለነበረ አንዳንድ ህግጋት መከበር አለበት። የህግ መንገዶች ያሉና እባካችሁ እፎይን ወንድምናቶች በፍቅር ስበክ ብትሉት ወይም ጠይቅ ጠይቅ ጠይቅ ብትሉት መልካም ነው ብዬ አስባለሁ። ስለዚህ እፎይ እዚህ ጋር እኔ በባለፈው ከጎን ነበርኩ፣ አይታል በባለፈው ከጎን ነበርኩ። አሁን ግን የተናገርከው ለእኔ ለእኔ ለእኔ እንደ አንድ ኦርቶዶክስ ልጅ ከፍቶኛል እንደ ኦርቶዶክስ ልጅ ያሰብኩ ምንድን ነው እመብርሃንን እንደዛ ቢሉብኝስ ነው ያልኩት እመብርሃንን ማፈሪያ ያስደርጋታለሁ ብባል የሚሰማኝ ስሜትን ነው ያሰብኩት አንድ ነብያቸውን አንድ ያላቸውን ነብይ ሁሉም አሉ ግን የመጨረሻ ነቢይ ብለው የሚያምኑትን ማፈሪያ አደርግባለው ስትባል እኔ እያለው በህይወት ብለው ነው የሚያስቡትና ፕሊዝ ፕሊዝ ዶንት ዱ የኦርቶዶክስ ወንድም እና እናቶቼ ይሄን ወንድም ምከሩት ተው ተው ማለት አለባቸው። በእውነት በእውነት በእውነት እኔ ደብሮኛል እንደ አንድ ክርስት እኔ እንደዛ አልተናገርኩም። ነብዩ መሐመድን በቃ አትድረሱባቸው፣ በነብዩ መሐመድ አትድረሱባቸው፣ ህይወታቸውን ይሰጣሉ። አንተ በቅድስ ድንግል ማርያም በ አትሰጥም ትሰጣለ ልጠይቅ ቶ ቶ ክርስቶስ ድንግል ማርያምን ከሚሰድቡብህ አንተን ከሚገሉ ብትባል እኔ እንግደሉኝ ነው የምትለው። ቅድስ ድንግል ማርያምን ከሚያዋርዱበት አንተን የሆነ ነገር አድርጎ በባል እኔ ልዋርድላት ነው የምትለው አለ እኔ ልዋረድላት ለመቤቴ ነው የምትለው። እኔ ልዋረድላት ነው የምትለው። ስለዚህ ባካችሁ ባካችሁ በማስተዋል እንነጋገር። ክርስቲያንና ኦርቶዶክስና ሙስሊም በጣም ወዳጆች ነን በጣም ነው የምንዋደደው እና እኔ እኔ ራሱ ከዚህ በፊት ለሰራው ጥፋት ዛሬ ልናገር፣ በጣም ይቅርታ ማለት አልነበረብኝም። እኔ እኔ ያንን ማለት አልነበረ አልገባኝም። እስልምና በምን ያህል ደረጃ ሙስሊሞች ነብያቸውን እንደሚወዱ፣ ነብያቸውን እንደሚያከብሩ ያየሁበት ስለሆነ ነው እኔ ዛሬ ብያለ አቅም ታውቃላችሁ ዛሬ ግን በጣም ይቅርታ ስለዚህ